አላህ እንደዚህ አይነት ልጅ ለምን ሰጠህ ብዬ ዱአ አርጌ አላውቅም። ለእኔ ጤነኛ ነች፣ ለእኔ ሙሉ ጤነኛ ልጅ ነች። ሀሳብ አለመለዋወጣችን ነው እንጂ አህመድ ወላሂ ሰው አሁን እኔ በጣም ደስተኛ በልጅ ብቻ ክፏን አያሳየኝ። ሌላው የሚያሳስበኝ ነገር እኔ ጥያት እንዳልሄድ ብቻ ነው። ገብተዋል እሷ ዝሁና እኔ ጥያት እንዳላልፍ እሷ ተቀድማ እኔ እንድከተላት ነው እንጂ ለማን ጥላት ይዳለ? ለማን እንደዛ አይነት ልጆች ይሁን ዘራ አያውቁ፣ ሃይማኖት አያውቁ፣ ክፋት አያውቁ። እነሱ አለባበላህ ምንም የሚያውቁት ነገር የለምና፣ እንደዛ አይነት ጥሎ መሄድ ከባድ ነው። እኔ ባላ ስራ ባልገባም ዋናው ዋናው አላህ በኔ ደስተኛና ራዲ ከሆነ እሷ ቀድማ፣ ከዛ እኔ ስከተል በጣም ያ ነው ለኔ፣ ድካሜን የማውቀው ጥያት ግን መሄዱ ለማን ጥላት ትሄዳለህ? ለማንም የምትሰጥ ልጅ አይደለችም፣ የኔ ልጅ ብቻ አይደለችም አህመድ። እች ልጅ ለእህትም፣ ለወንድምም፣ ለአባትም፣ ለአጎትም፣ ለአክስትም የሚሰጡ ልጆች አይደሉም። አሁን ደግሞ እኛ ያለንበትን ዘመን እያየኸው ነው አይደለ? ሁኔታዎችን እያየኸው ነው። እነዚህን ልጆች ደግሞ እኔ አሁን የምኖረውን እያየኸው ነው። ኑሮን እያየኸው ነው። የውጭ ሀገር ዜጋ ጋር የምኖረው አንድ አፓርትመንት ላይ። አዎ፣ ለምን አንደኛ፣ ሴትዮ አስተማሪ ነች። ሁለተኛ ስለ እነዚህ ልጆች ግንዛቤ አላት። ከኢትዮጵያኖች ጋር ያው፣ እኛ በተለይ ደግሞ እዚህ አረቡ ዓለም አንድ ሹጋ ተይዞ አንድ ክፍል ሌላ ሰዎች፣ እኛው ደግሞ ሌላ ሰዎች፣ እንደዛ ነው የሚኖረው። ከውጭ ዜጋ ጋር ምናልባት የመጀመሪያው ኢትዮጵያዊ አንቺ ትሆኛለች ብዬ ነው የማስበው። አዎ ስድስት አመታችን እዚህ ቤት አብረን ነው የምንኖረው። ዘንቼ ወጥቼ መጣለሁ። ብታስቸግራትም አሁን ለምሳሌ ቤቷ ሳታ ትብላ ሄዳ ተላጅዋን ከፍታ እሷ የምትወዳቸው ነገር ካለ ብድግ ብድግ አርጋ ትመጣለ። ወሰርሼው ብለአፍ አሌኪ ብላት ነው የምታልፈው። ይሄ ማለት የእኛ ሀገር ሰው ጠማ ነው ብዬ አይደለም ግን እንዴት ብለው ነው አመሉ፣ እንዴት ነው ከሷ ጋር የሚግባቡት? ገብተዋል። የመግባባቱ ሁኔ የለም። እኛ ትንሽ የሆነ ችግር አለብን፣ መድኃኒት ያስፈልገናል። ያ መድኃኒታችን እስከሚገኝ ድረስ እች በምን ዘንቧ እነዚህ ሰዎች ጋር እንትን ትላለች። ገብተዋል። እኔ ጋር ቢጣሉ እሷን ይበቀሏታል እኔም ሰውነኝና ጠፋለሁ አይደለም እኔም ሰው ነኝ እና አሳሳታለሁ። እች ሴትዮ እኔ ባናድዳት ያ ዚዛ እንዲህ እንዲህ እንዲህ ነው ብላ እኔ ላይ ትጮኋለች። እኔም እሷ ጮኋለሁ እንጂ በፍጹም ልጅ ጋር ትመጣ ነው የምታረጋት ካላስ፣ አህላም ዝጊ ብናምን ብላ እንትን ትላታለች እንጂ እናትሽ እንደሀርጋኝ የሚለውን ነገር አታስበውም። ስለዚህ ከባድ ነው አህሜ እነ ብዙ ብዙ አልን።